ሰላም ጤና ይስጥልኝ። ይህ በጉለሌ ክፍለ ከተማ ኮሚኒኬሽን ጽህፈት ቤት እየተዘጋጀ የሚቀርብላቸው አበይ ዜናዎች ናቸው። ከዜናዎቹ ጋር እልፌ ወስ በትረ ነኝ። አብራችሁን ቆዩ። የሸገር ወንዝ ዳርቻ ልማት ፕሮጀክት ከብክለን ለመከላከል የተገናወኑ ተግባራት ውጤት መመዝገቡ ተገለጸ። በጉለሌ ክፍለ ከተማ አስተዳደር የሸገር ወንዝ ዳርቻ ልማት ፕሮጀክት ከብክለን ለመከላከል የፈሳሽ የማስቆም ስራዎች ከአስፈጻሚ አካላት ጋር ተገምግሟል። መድረኩን የመሩት የጉለሌ ክፍለ ከተማ ምክትሏና ስራ አስፈጻሚና የስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ እንደገለጹት የወንዝ ዳርቻዎችን ከብክለት ለመከላከልና ተፈጥሯዊ ይዘቱን ጠብቆ እንዲቆይ ከወንዙ ጋር ለሚዋሰኑ ነዋሪዎችና ተቋማት ግንዛቤ መስጠትና ፍሳሽ ማስቆም የተቀናጀ ስራ በመከናወኑ ውጤት መመዝገቡን የጋራ ግንዛቤ አስጨብጠዋል። በጉለሌ ክፍለ ከተማ የሴክተር ተቋማት አገልግሎት አሰጣጥ መልከታ ተደረገ። የባለ ጉዳይ ቀነን ለተገልጋዮች ብቻ በማዋል የህብረተሰቡን የመልካም አስተዳደር እና የአገልግሎት አሰጣጥ ችግሮችን በመፍታት ህዝብን በቅንነትና በንጹሕ ልብና እጅ ማገልገል እንደሚገባ የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወደ ወገሴ በመልከታው አስገንዝበዋል። በመልከታው የተቋማት ኃላፊዎች፣ የስራ አስተባባሪዎችና ባለሙያዎች ከተገልጋዮች ለቀረቡ ጥያቄዎች ምላሽና ማብራሪዎች እየተሰጠ መሆኑን የጉለሌ ክፍለ ከተማ ዋና ስራ አስፈጻሚ አቶ ወሌዮ ገሴ አረጋግተዋል የጉለሌ ክፍለ ከተማ በመወከል ለአዲስ አበባ ምክር ቤት የተወዳደሩ ተመራጮች ከመረጣቸው የህብረተሰብ ክፍሎች ጋር ውይይት አካሄዱ። ውይይቱን የመሩት የአዲስ አበባ ከተማ ምክር ቤት የመንግስት ዋና ተጠሪ አቶ ማሾላና እንደተናገሩት በባለፉት ሰባት ዓመታት በክፍለ ከተማው ሁሉን ቀፍ የተሰሩ የልማት የመልካም አስተዳደር አገልግሎት አሰጣት ችግሮችን በልዩ ተይዘው የተሰሩባቸው ሁኔታ አድንገው በከተማችን የሚታየው ለ ስራዎች ላይ ህብረተሰቡ ከመንግስት ጋር በመቀናጀት መስራት እንዳለበት አመልክተዋል። የጉለሌ ክፍለ ስራ አስፈጻሚ አቶ ወልዮ በባለፉት አመታት በክፍለ ከተማው የትላልቅ ልማት ስራዎች ተጠቃሚነት የተረጋገጠበት በወጣቶች ስራ እድል ፈጠራ በከተማ ግብርናና ና በሌማት ትሩፋት የህብረተሰቡን የመልካም አስተዳደር ጥያቄ ቅሬቶች ምላሽ ያገኙበት የአገልግሎት አሰጣጥ እንዲሁም በተለያዩ ዘርፎች ለውጦች የተመዘገቡ ሲሆን በቀጣይም ስራዎችን በቅንጅት በመስራት ውጤት ማምጣት እንደሚገባ ተናግረዋል። የክፍለ ከተማ ምክር ቤት አፈጉባኤ አቶ መኩሪያ ጉርሙ የመድረኩን አስፈላጊነት ሲያስረዱ። ክፍለ ከተማ ወክለው ለከተማ ምክር ቤት የተወዳደሩ ተመራጮች ከመረጣቸው የህብረተሰብ ክፍል ጋር ከዚህ በፊት በነበሩ መድረኮች የተነሱ ጥያቄዎች በምን ሁኔታ ላይ እንደሚገኙ እና የተፈቱ የልማት የመልካም አስተዳደር ጥያቄዎች እንዲሁም በሂደት ላይ የሚገኙ ጥያቄዎችን ለመፍታት ያለመመረጥ መሆኑን ገልጸዋል። መስሪያ ቦታዎችን ለታለመላቸው ዓላማ እንዲውሉ በትኩረት እየተሰራ መሆኑ ተገለጸ። የጉለሌ ክፍለ ከተማ አስተዳደር በተራ ማስከበር ተደራጅተው ሲሰሩ የቆዩ ነባር ማህበራትን ወደ እርገት ተኮር ዘርፍ ማሸጋገር መቻሉን ገልጿል። የጉለሌ ክፍለ ከተማ አስተዳደር መስሪያ ቦታዎች ልማትና አስተዳደር ጽህፈት ቤት ለ35 ኢንተርፕራይዞችና ለ122 ወጣትና አካል ጉዳተኞች በተራ ማስከበር ተደራጅተው ሲሰሩ የቆዩ ነባር ማህበራት ወደ እድገት ተኮር ዘርፍ በማሸጋገር የመስሪያ ቦታ ጣይ ማውጣት ስነ ስርዓት ፕሮግራም አካሂዷል። የጉለሌ ክፍለ ከተማ ምክትሏና ስራ አስፈጻሚና ስራና ክህሎት ጽህፈት ቤት ኃላፊ አቶ ሰለሞን ታደሰ እንደተናገሩት አስተዳደሩ በበጀት ዓመቱ ትኩረት ሰጥቶ እየሰራባቸው ከሚገኙ ተግባራት መካከል አንዱ በክፍለ ከተማው የሚገኙ የተራ አስከባሪ ወጣቶችን ተጠቃሚነት ለማረጋገጥ ተደራጅ ሰው መስሪያ ቦታዎችን ከጥሪት ማፍራት ወደ እድገት ተኮር ለማሸጋገር በጀመርነው መልኩ በቂ ክትትልና ቁጥጥር በማድረግ መስሪያ ቦታዎቹ ለታለምላቸው አላማ እንዲውሉ በጋራ መስራት የሚጠበቅ ሲሆን ተጠቃሚ ለሆኑ ወጣቶችን የእንኳን ደስ አላችሁ መልእክታቸውን አስተላልፈዋል። የክፍለ ከተማ መስሪያ ቦታዎች ልማት አስተዳደር ጽሕፈት ቤት ኃላፊ አቶ አብርሃም አያሌው በበኩላቸው መስሪያ ቦታዎችን ፍትሐዊ እንዲሆኑ አሰራርና መመሪያን በጠበቀ መልኩ በማስተዳደር ለወጣቶች ስራ እድል ፈጠራ እንዲውል በማድረግ የተጠቃሚነት ስራዎችን በስፋት እየተሰራ እንደሚገኝ ጠቅሰው ከጥሪት ማፍራት ወደ እድገት ተኮር የተሸጋገሩ ወጣቶች ሞዴል መስሪያ ቦታዎችን በመፍጠር ተጠቃሚነታቸውን በሚያረጋግጥ መልኩ መስራትና ለተፈለገው ዓላማ መዋል እንደሚገባ ገልጸዋል። ለበለጠ መረጃ የማህበራዊ ሚዲያ ገጾቻችንን ይከታተሉ።